እኔ አንድ ነገር ልንገርላለሁ። እኔ ዛሬ ደግሞ አብሪሽየ አበባውን ይዞ እንግዲህ ወደ ነሩቲ ቤት ጀለል ጀለል እያለ ሄደላቸው ማለት ነው እና ከዚህ በፊት ማለት ነው፣ በሴትቷ ሜሪ የምትባለው ሴትዮ ነበረ፣ ፍንጥጥ ፍንጥጥ ስትለው ነበረ። አሁን ደግሞ ወንዶች አሉ። ሩቲ ዛሬ ያለችው ነገር ማለት ነው፣ የኔ ጀግና የኔ ማር፣ አንቺ ራስሽ አሁን እርጉዝ ሆነሽ እንደዚህ ስቃ ያየሹ፣ ገና በአንዴ ገና በአንዴ እንደዚህ ስቃ ያየሹ። አይዞሽ፣ ምንም አይደለም፣ ያልፋለች ቀንና ሌባ ቦክስ ሌሎ ጥሩ ነበረ ብዬ ነው የማስበው። እና አብሪሽ ማለት አብሪሽ ይስተካከላል። አብሪሽ ማለት ነው ሩታ ጎን ምንም የሌለ መስሎት ነው። እና የሩቲ ወንድም ቢወጣ ዛሬ ማለት ነው ይሄ ልጅ ልኩ ልኩ ነው የሚያስመጡት። ከምር ስነግራቸው ማለት ነው ልጅቷን ምንም ነገር እንደሌለት ነው ከኋላ የመሰለው ልጁ ማለት ነው። እና አቲንኩ ባለቤቴ ነው ማለት ትችላለች ነበረ። እሷ ነች ይህንን ሁሉ ነገር ያደረገችው እያልክ ነው። ኧረ እባክህ የአንተ ጥፋት ዘብዝፈ ሩታ ላይ ማረከ ጀመርክ። እንደ በቃ ሩታ ናት በቃ ጥፋተኛ ማለት ነው በሁሉም ነገር። ኦኬ አንተ ሴት ይዘህ አልመጣም ለካ ሩቲ ናት ወንድ ዛ አይመጣችሁ። ኦኬ እንደዛ ነው ማለት ሆኖ እያስመሰልክ ነው። መስመሰሉ ቢቀርብህና፣ እውነተኛ እውነተኛ ተናግረች ልጅ ወደ ራስህ ብትመልስ ይሻልሃል ማለት ነው። እጋ ትላንትና ወዲህ ነው ትላንትና ነው፣ እጋሽ እዬ መጥቶ እንደዚህ ልጅታ ተስቅስቅ ብላ ብቻውን እኳን ቆጭ ብላ እንደዚህ ስታለቅሰው ማለት ነው ምንም ቢሆን ማለት ነው ዘመድ ዘመድ ጋር ብትሆኑ እንደ ራሳቸው ቤት ምንም ነገር የለም። እውነት ለመናገር ይኸው ዛሬ በራሷ ሄዳ አግብታ ጉዞና ወደኛ ተመለሰች ነው የምትባለው። ብዙ ነገር አለ በቤተሰብ በኩልም ማለት ነው። ዘመድ ተውትና እናት አባት ራሱ ብዙ ነገር ነው የሚለው እንደዚህ ሆነ ስንመለስ። ስለዚህ ትሳቀቃለች እቺ ልጅ። አንዴ በአንተ ኢማም፣ አንዴ በኢማም አንዴ በቃ በአንተ ፍቅር፣ አንዴ ደግሞ በጭንቀት በስንት ነገር ነው እየተሰቃየች ያለችው በሰው ቤት። ቁጭ ብላ ማለት ነው በሰቀቃ። ስለዚህ ዛሬ ደግሞ አብረሻ አበባ ይዞ ሄዷል። እሷ ባደረገች ነገር ነው እሱ እንደ ምንድን ነው የሚያየው። እና ሩቲ አትንኩ ባትሎ ምንም ነገር አያደርጉኝም ባሉ ነው ማለት ትችላለች። እኔ አይደለም የራሷ አናት ያደረገች አሁንም የራሷ ምንድን ነው ያደረገችው። ሽሩቲ ከምርስ ነግራቸው ማለት ነው ሩቲ ምንድን ነው ያደረገችው? የሩቲ ጥፋት የቱ ጋ ነው? ስለሸሸች ስለወጣች በቃ ሰላም ትፈልገው እቺ ልጅ ማለት ነው። እራት ፈልግ ፈልጋለች። ባለቤቱ ቤት ውስጥ ቁጭ ብሎ ሌላ ሴቶች ጋር እየተንከራፈፈ እሷ ቤት ውስጥ እየታመመች በሆዳ ልጁን ይዛ፣ እንዴ አያናግራትም? ምን ጎደለሽ? ምን ሆንሽ? ምን አመመሽ? ልውሰድሽ አኬን ቤት ምን ሆንሽ? አይ የለም ትገባለ ባለ ትጣጣ ለ ትበላለ ትተኛለ። እና ከዛ በኋላስ እሷ ያንተ ሰራተኛ ናት እንዴ? ታዲያ ዛሬ ከወጣች ደግሞ ምን ታስመስላለ? ትላንትና ከትላንትና ወዲህ ታንበርክ ከኔን፣ አበባ ይዛ እዛ ጋር አልቅሰ ነበረ መናገር፣ ሩቲ አንተ ጋር ጠገብ ቆማ አንተ ምንም ነገር ስላልተናገርከው ተታሄደች ታ ሄደች ማለት ነው። ለምን አላናገርከትም? ለምን ታስመስላለ? ካረፈደ በኋላ ለምን ታስመስላለ? አንተ ማለት ነው። አንዳንዶቹ ሰዎች ኮምንት ለምጽፉ ነው እውነት መስሏት እንደዚህ ያከረረችው እንጂ ትንሽ ነበረ እረ፣ እባክህ ከዚህ በላይ ምን አለ? ከማገጥ በላይ ላይ ምን አለ? ትዳር ላይ ትዳር ላይ ሴት ልጅ ማምጣት እንግዲህ፣ ከዚህ በላይ ትልቅ ነገር ከሌለ ትልቅ ነገር ምን አለ? ይሄ እኮ ነው ትልቆኞ ነገር ማለት ነው። አባትህ እራሱ ነግረዋል። አንተ ጭንቅላትህ አይገባብህም ማለት ነው። ድንጋ ሆነ ራ አብሪሽ ማለት ነው። ምንም ማለት ነው ድንጋይ ላይ ውሃ ሱ አይገባበትም አይደለ? እንደዛ ነው የሆንከው። ግን ከኋላ ከኋላ ታስመስላለ። ችግርህን ማመን አትችልም። ከዛ ላይ ትላንትና ከትላንትና ወዲህ ራሱ ልጅቷ ላይ ነው ያጠፈጠፍከው። አሁንም ቢሆን እኔ እንጃ አነጋገርም ምንም አላማረኝም። በዚህ ልክ ሩታ አትመልስም። መጥፎ እንዲሆነ ያስደረገችው እሷ ሳይሆን የአንተ ስራ ነው። የአንተ ስራ ነው መጥፎ እንዲሆነ ያስደረገ። ሁሉም ሰው ኮ አይን ያያል፣ አይን አለው ኮ ያያሉ። ሩታ ባትናገር ራሱ ማለት ነው። ያ ያሉ ሚዲያ ላይ እኮ ነው ያለ። ምን ነው በውስጥ የተጣልታ የመጣም ነው እንደ መሰለ ያንተ ስራ ነው ይሄንን ሁሉ ያስመጣብህ እንጂ ሩታ ምንም ያደረገችው ነገር የለም። ችላለች፣ መክረሃለች፣ ብዙ ጊዜ አግዛለች፣ ብዙ ጊዜ ታግዛለች። ምንም የምታደርገው ነገር የለም ከዚህ በኋላ። በሷ እሷ ላይ ከምትፈርደ ራስ ላይ ፈርደ። እች ልጅ ወደ ቤት ብትመለስ ይሻላል፣ አብርሽ የምናገርና አቤ ለመናገር እራሱ አይመጣጠንም። እውነት ለመናገር እሷ እኮ ያለችው ሰው ቤት ነው። እሷ ነች ያስደፈረችኝ፣ እሷ ነች እንደዚህ ያደረ፣ እሷ ነች እንደ ገፍትራ ያወጣች። እሷ ምን ታደርግ? የፈለጉ እኮ ማረግ ይችላሉ እነሱ። የሰው ቤት እኮ ነው ያለችው። ከቤት እኮ አባረራታል። ሰላም አግኝታ እንድትቀመጥ አላደረከ። ስለዚህ በሰው ቤት ደግሞ እንደፈለጉ ያደርጋሉ። ውሻ የተደረግበት ቦታማ አብርሃም ማለት ነው። አንተ በጠፋ ጥፋት ነው ደጋገምክበት አበዛ። የምትናገረው ቃላቶች ይሰብራል፣ ማመን ደግሞ አትችልም። ስለዚህ ያስደበደበሃል ሁሉ ማለት ነው ያንተ ስራ ነው ሻ ያስደረገ